ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የለብ ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎችን ነግራችኋለሁ። ኢትዮ ኒውስ ሰብስክራይብ በማድረግ አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ፋኖ በጎጃም በባህር ዳር ከተማ ሁለት አካባቢዎች ጥቃት ፈጸሙ ሲገልጥ አገዛዙ በበኩሉ በከተማ የሀገራዊ ምክክር አጀንዳ ማሰባሰብ መድረክ ለሁለተኛ አገል ቀጥሏል፣ ሲል አስታውቋል። በክሉ ያለውን ሁኔታ በተመለከተም ሪፖርት አዘጋጅተናል። ከአማራ ክልል ጎጃም ወደ አዲስ አበባ ሲጓዙ የነበሩ ከ60 በላይ ሰዎች እገታና ግድያ ተፈጽሙባቸዋል። በኦሮሚያ ክልል ሰሜን ሸዋ ዞን የተፈጸሙ የጥቃት ከተሳፋሪዎች መካከል አስር የሚደርሱ ሲገደሉ፣ ቀሪዎቹ ደግሞ ታግተው ተወስደዋል። ጉዳት የደረሰባቸው ሰዎችም 23 ደርሰዋል ነው የተባለው ይህን ጉዳይ በተመለከተ አቶ ታዬ ደንደዓና አቶ ጃዋር መሐመድ ፖለቲካዊ ሴራ አለበት ይሆን በማለት በዛሬው ዕለት ጠይቀዋል። በዝርዝር እንዳለን። የብልጽግናው አገዛዝ በሀገሪቱ ለሚያካሄደው መጠነ ሰፊ ጦርነት ከውጭ ተጨማሪ፣ በሀገር ውስጥም ከፍተኛ ብድር አለበት ተባለ። በዚህም በሀገር ውስጥ ከትሪሊዮን ብር በላይ የተሻገረ ብድር አለበት ተብሏል። አገዛዝ በዋናነት በሀገር ውስጥ የሚበደረው ለድርጅቶች በሚል ሲሆን ድርጅቶች የሚያመጡትን ዶላር ደግሞ ለውጊያ የሚያውሉን የጦር መሳሪያ ግዥ እያዋለ ይገኛል የተባለው በዝርዝር ና ያለን። እጃችሁን አንሱ በሚል በአሜሪካ ዋና ዋና ከተሞች ጸረ ትራምፕ የተቃውሞ ሰልፍ ተካሂዷል። ፕሬዚዳንት ዶናልድ ትራምፕ በጥር ወር መንበረ ስልጣን ከተረከበ ወዲህ ይህ ትልቅ ነው የተባለ የተቃውሞ ሰልፍ በአገሪቱ ዋና ዋና ከተሞች ተካሂዷል። ለሚለው የሚለውን በዝርዝር ና መልካቾቻችን ወደ ዝርዝሩ አልፋለሁም። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። የአማራ ፋኖ በጎጃም በባህር ዳር ከተማ ሁለት አካባቢዎች ጥቃት መፈጸሙን ሲገልጽ የአገዛዙ በበኩሉም በከተማ የአገራዊ ምክር አጀንዳ ማሰባሰብ መድረክ ለሁለተኛ ቀን ቀጥሏል ሲል አስታውቋል። አገዛዙ ያቋቋመውና በብዙ የፖለቲካ ኃይሎች ቅቡልነት የተነፈገው አገራዊ ምክር ኮሚሽን አዘጋጀው የተባለው የአጀንዳ ማሰባሰብ መድረክ በባህርዳር ከተማ ለሁለተኛ ቀን እየተደረገ መሆኑ ታውቋል። በዚሁም ኮሚሽኑ ያዘጋጃቸው መድረኮች በሚደረጉባቸው የባህርዳር ስቴዲየም አካባቢና የስራ አመራር ኢንስቲቱት አካባቢ ጥቃት መፈጸሙን ያስታወቀው ደግሞ የአማራ ፋኖ በጎጃም ነው። በዚህም ቆላ ጽዮን ማርያም ቀበሌ 11 ስራ አመራር መሰብሰቢያ አካባቢ ሊሰበሰበ ጊዜ የአገዛዙ ካሪዎች በሞርታር ጥቃት ተበትነዋል ሲል ነው አደራጅቱ ያስታወቀው። በተመሳሳይ በከተማዋ የባህር ዳር ስቴዲየም አካባቢ የቦምብ ጥቃት ተፈጽሞ ጥበቃ ላይ የነበሩ የአገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ብሏል። የአማራ ፋኖ በጎጃም ሰባት አመት አካባቢ የሞርታር ጥቃት ተፈጽሟል ያሉ ተቋሙ ሆኖም በጥቃቱ ስለደርሰው ጉዳት ግን አልተናገረም። በሌላ በኩል በጎጃም ቡሬ ቀጠና ከ80 በላይ የሚኒሻ አባላት ከነሙሉ ትጥቃቸው ፋኖ መቀላቀላቸው ሰምተዋል። በክልሉ በቀጠለው ውጊያ በሰሜን ሸዋ ዞን መርሃቤት ቀጠናም ለሰዓታት የቆየ ከባድ ውጊያ መደረጉ ለማወቅ ተችሏል። የአገዛዝ ጦር ከለሜና ከመራሃ ቤት የሎጂስቲክስ ርክክብ ለማድረግ በሚንቀሳቀስበት ወቅት በጀማው ዙሪያ አጥር በር እና ጥቁር ድንጋይ የተባሉ አካባቢዎች በፋኖሎች የደፈጣ ጥቃት መፈጸሙን የአካባቢ መረጃ ምንጮች ተናግረዋል። የደፈጣ ጥቃቱን ተከትሎ ለሰዓታት የዘለቀ ውጊያ ተደርጓል የተባለው በዚህም የአገዛዙ ጦር ላይ ከፍተኛ ሰብዓዊና ቁሳዊ ጉዳት ደርሶበታል ሲሉም የፋኖ የመረጃ ምንጮች አመልክተዋል። በዚሁ በሰሜን ሸዋ ዞር በምንጃር ሸንኮራ ወረዳ አረርቲ ከተማ ዙሪያ ደግሞ ከትላንት ምሽት ጀምሮ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተለይም የፋኖ ኃይሎች በተደጋጋሚ በአረርቲ ከተማ በሚገኘው የአገዛዙ ጦር ላይ በሰርጎ ገብ ማጥቃት መፈጸማቸውን ተከትሎ የአገዛዙ ጦር ከትላንት ምሽት ጀምሮ በከተማ ዙሪያ አሳ መውጣቱን ውጊያው ተቀስቅሷል ብሏል። በተያያዘ የአማራ ፋኖ በሸዋ ከሰም ክፍለ ጦር ለኦሮሚያ ክልል ምስራቅ ሸዋ ዞን ጉንቢቹ ወረዳ ጦስኝ ከተማ በመግባት በአካባቢ በነበረው የአገዛዙ ጦር ላይ ከፍተኛ ጉዳት ያስከተለ ጥቃት ፈጽም ያለው ብሏል። በተመሳሳይ በሰሜን ወሎ ዞን ከወልዲያ ወደ ደብረ ታቦር መስመር ወደምትገኘው በቅሎ ማነቂያ የተንቀሳቀሰው የአገዛዙ ጦር ጋር ከባድ ውጊያ መደረጉን የአማራ ፋኖ በወሎ ቤት አማራ አስታውቋል። በፋኖ ቁጥጥር ስር የምትገኘው በቅሎ ማነቂያም ከተማ ለማስለቀቅ በሚል አገዛዙ በርካታ መከላከያ ሚኒሻና አደማብትና ፖሊስ በተለያዩ አቅጣጫዎች ያዘመተ ቢሆንም ከፍተኛ ጉዳት ጋር ወደ መጣበት እንዲሸሻ አድርግነዋል ሲሉ ነው የፋኖ ኃይሎች ያስታወቁትም። በሌላ በኩል ከትላንት በስቲያ በምዕራብ ጎንደር ዞን ቋራ ወረዳም በአገዛዙ ወታደ ቁጥሮች ላይ የደርሰውን መጠነ ሰፊ ጉዳት ተከትሎም አገዛዙ በንጹሃን ላይ የበቀል እርምጃ እየወሰደ ነው ሲሉ ነዋሪዎች ተናግሯል። የፋኖ ኃይሎች በቋራ ወረዳ ልዩ ስሙ አይሰዳ የተባለ አካባቢ መጋቢት 26 2017 ዓ ም አመሻሽ ላይ በፈጸሙት የደፈጣ ጥቃት በከባድ ተሽከርካሪ ሲጓዙ የነበሩ የአገዛዙ ወታደሮች በሙሉ መገደላቸውን የተናገሩት የአካባቢ መረጃ ምንጮች በዚህም ጥቃት የብትብሳቸው የአገዛዙ ኃይል ሰባት ንጹሃን የአካባቢው ነዋሪዎችን በግፍገድ ሏን ብለዋል። በሌላ በኩል አገዛዙ በተለያዩ ወታደራዊ ማሰልጠኛ ሲያሰለጥናቸው የቆዩ ወታደሮችን ባለፉት ሁለት ተከታታይ ሳምንታት እያስመረቀ ይገኛል። በዚህም በሁርሶ ጦላይ፣ ብር ሸለቆ እንዲሁም በዋሽ ማሰልጠኛ ለወራት ስልጠና ላይ የቆዩ ምልምል ወታደሮችን አገዛዙ ለዓመታት ለቀጠለበት ተተኪ ሆኖ ተዘጋጅተዋል ብሏል። አሁን ላይ ለመረቃ የበቁ ወታደሮች ከተለያዩ አካባቢዎች በግዳጅ ተመልምለው ወደ ስልጠና የገቡ ናቸው በሚል በተደጋጋሚ በሰብአዊ ተቋማት ሳይቀር ሲነገርላቸው እንደነበር የሚታወስ ሲሆን በርካቶችን በስልጠና ወቅት አቋርጠው መጥፋታቸው የመረጃ ምንጮቻችን አመላክተዋል። በዚህ ሁኔታ በግዳጅ ስልጥነው ግንባር ለውጊያ የሚሰልፍ ወታደሮችን በተለያዩ ወቅቶች በተግባር እንደታየው የውጊያ የሞራል የሌላቸውና እጅ የሚሰጡ መሆናቸው ሲገለጽ መቆየቱ አይዘነጋም። ከአማራ ክልል ወደ አዲስ አበባ ሲጓዙ የነበሩ ከስልሳ በላይ ሰዎች እገታና ግድያ ተፈጽሙባቸዋል በኦሮሚያ ክልል ሰሜን ሸዋ ዞን የተፈጸመው የጥቃት ከተሳፋሪዎች መካከል አስር የሚደርሱ ሲገደሉ ቀሪዎቹ ታግቶ ተወስደዋል 23 ደግሞ ቆስለዋል ተብሏል ይህን ጉዳይ አስመልክቶ የተለያዩ የኦሮሞ ፖለቲከኞች አስተያየታቸውን እየሰጡ ይገኛሉ በትላንት ዕለት በኦሮሚያ ክልል ሰሜን ሸዋ ዞን ወራ ጃርሶ ወረዳ በጓዋጽዮና ቱሉ ሚልኪ ከተሞች መካከል በሚገኝ ቦታ ተሳፋሪዎች እገታና ግድያ ተፈጽሙባቸዋል የተባለው በዚህ ቦታ ላይ ታጣቂ ጠዋት ሶስት ሰዓት ገደማ በተለምዶ ታታ ተብሎ የሚጠራ የህዝብ ማመላለሻ አውቶቢስ አስቁመው ከ55 በላይ ተሳፋሪዎችን አግተው መውሰዳቸው የታወቀ ሲሆን ከእገታው ለማምለጥ የሞከሩ ደግሞ በጥይት ተመትተዋል ተብሏል። በጥይት ከተመቱት መካከል በርካቶች ናቸው የተባለ ሲሆን እስካሁን ድረስ አስሩ ሲሞቱ የቆሰሉት ደግሞ 23 ነበሩ ተብሏል። በአውቶቢስ ገዛ የተፈጸመበት ከአማራ ክልል ጎጃም ወደ አዲስ አበባ ማቅናት ላይ ተመሳሳይ ቀናት በፊት ከዚህ አካባቢ ፈለገጊዮን በተባለ አቋራጭ አውቶቢስ ላይ ተመሳሳይ እገታ ተፈጽሞ ስልሳ ገደማ አካባቢ ተሳፋሪዎች አፍኖ መውሰዳቸው ይታወቃል። አስቀድሞ ከታገዙት ውስጥ አንድ ሚሊዮን ብር ጀምሮ እስከ ሁለት ሚሊዮን ብር እየከፈሉ የተለቀቁ ያሉ ቢሆንም እስካሁን ያልተለቀቁ በርካታ መሆናቸውን ቴኒስ አረጋግጣለች። በዚህ አካባቢ ባለፉት ሰባት ዓመታት እገታና ግድያ በጠናክሮ የቀጠለ ሲሆን በዋናው የአስፓልት መንገድ ላይ የሚፈጸመውን እገታ በአካባቢው የአገዛዙ መከላከያና የኦሮሚያ ፖሊስ ቁመ ይመለከቱታል፣ ሲሆንም ይተባበራሉ የተባሉ ሲሆን አንዳቸው እንኳ ይህን የተባለ እርምጃን እስካሁን አያሱድም ተብሏል። ጉዳዩን በተመለከተ በርካቶች እየተነጋገሩበት ሲሆን የኦሮሞ ፖለቲከኞች አቶ ጀዋር መሀመድና አቶ ታዬ ደንዳይ የሚፈጸመውን እገታ በተመለከተ ዛሬ የተናገሩ ሲሆን ጉዳዩ ፖለቲካዊ ነው ይላሉ። አቶ ጀዋር መሀመድ በፌስቡክ ገጹ ላይ ባሰፈረው ጽሑፍ በተመሳሳይ ቦታ በሳምንታት ልዩነት ውስጥ በተመሳሳይ ሁኔታ ተደጋጋሚ እገታ እንደተፈጸመ እየተዘገበ ነው። አጋቾች መጀመሪያ የጸጥታ ኃይልን አዘናግተው ወንጀሉን ፈጸሙ ንበል፣ ለሁለተኛና ሶስተኛ አራተኛ ጊዜ እንዴት ሊቀናቸው ቻለም? የሚገርም ነው። ለዛውም አምስት ክፍለ ጦር መከላከያና ቁጥር ስፍር የሌለ የኦሮሚያ ፖሊስና ሚንሻ በተሰማራበት ዞን አሁን አሁንማ ማስመሰል እንኳ ቀረ ይላል ጃዋር ማህመድ። ጃዋር በዚህ ሁኔታ ላይ የታገቱ ሰዎች ሆን ተብለው ፖለቲካዊ ሁኔታ ተፈጽሞባቸዋል ባይ ነው። በተመሳሳይ ቦታ በሳምንታት ልዩነት እንደዚህ አይነት ሁኔታዎች እየተፈጸሙ አገዛዙ ግን እስካሁን ምንም አላለም። የቀድሞ ሰላም ሚኒስትር ዴኤታ ታዬ ደንአ በኩላቸው የተፈጸመ ያለው እገታ ፖለቲካዊ ስራ ጭምር ነው ሲሉ ይጠይቃሉ። ሰሜን ሸዋ ኦሮሚያ ክልል እጅግ አደገኛ የእገታ ወንጀል ለአመታት ቀጥሏል የምርታ ታዬ ደንአ። የዞኑ ነዋሪዎች በየተራ ከተማ ና ከገጠር ይታገታሉ። እገታው በተመሳሳይ በመንገዶች ላይ ይፈጸማል። ለታጋቾች ማስለቀቂያ በሚሊዮኖችና በመቶ ሺህ ብሮች ይጠየቃል። የቻለ ጥሪቱን ሽጦ ወይም ዘመድ አዝማዱን አስችግሮ በመክፈል ይለቀቃል። ክፍያው ደግሞ ከካሽ ባሻገር በባንኮች ጭምር እንደሚፈጸም ኢሰመኮ አረጋግጧል። መክፈል ያልቻለው ደግሞ እንደሚገደል ጭምር ታውቋላን፣ አቶ ታዬ ደንአ። አቶ ታዬ ደንአ ቀጥሎም በዚህ ምክንያት ብዙዎች ጥሪታቸውን በመነጠቅ ለከባድ ችግር ተጋልጧል፣ በርካቶችም ህይወታቸውን አጥተዋል ብሏል። ትላንት በሰሜን ሸዋ ወራ ጀርሶ ወረዳ የተለመደው አሳዛኝ እገታ ወንጀል መፈጸሙን ሰምተናል ያሉት አቶ ታዬ ደንአ አንድ የመንገደኞች አውቶቡስ ላይ ተኩስ ተከፍቶ በርካቶች ሲቆስሉ ከ10 በላይ ንጹሐን ዜጎች መገደላቸውን አውቃለሁ ይላሉ። ታፍነ የተወሰዱ ስለምራቸው ይነገራል። ዜጎች በዚህ ሁኔታ መንገድ ላይ መቅሬታቸው እጅግ ያሳዝናል። የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አካል ግን የፓርክና የሪዞርት ግንባታ ላይ አተኩሯል ሲሉ ብልጽግናን ይከሳሉ። አቶ ታዬ እንደሚሉት ከሆነ ከሁለት ቀናት በፊት አንድ የፖሊስ ኢንስፔክተር 200 ብር ጉቦ መቀ ያቀበሉ ትልቅ ዜና ሆኖ ነበር ያሉ ሲሆን ኢቲቪ እና ፋናም ሌብነት ላይ ለተጀመረው ትግል አበረታች እርምጃ ብለውታል። ከሳምንት በፊት ማሰተኛ መረጃ ለማጋለጥ ጥረዋል። ጉዳዩ የማይመለከታቸው ባለስልጣናት ጭምር በየተራ ወጥተው የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውናል። የበርካታ ዜጎችን ህይወት የቀጠፈውና አካል ያጎደለው የትላንት ወንጀል ግን ዝም ተብሎ አይላሉ አቶ ታየም። ቀጥለውም የ200 ብር ጉቦ ያንገበገባቸው ኢቲቪ እና ፋናም በሚሊዮኖች እየዘረፈ ብዙ ዜጎችን ለመከራ ያጋለጠው በተደጋጋሚ የገታ ወንጀል ምንም ያል መሰላቸው ለምን ይሆን ሲሉ ይጠይቃሉ። አቶ ታዬ የኢትዮጵያ ህዝብ በአስተኛ መረጃ እንዳይጎዳ በዚያ ልክ የተባረቡ ሚዲያዎችና ባለስልጣናት ንጹሐን ዜጎችን በየጊዜው በመታገጥ ሲገደሉና አካላቸውን ሲያጡ ለምን አያማቸውም? በድራማ የታሰበው ኢትዮጵያ ህዝብ የትላንቱ ተጎጂዎችን አያጠቃልልም እንዲ ማለት ይጠይቃሉ። አቶ ታዬ ቀጥለውም ተጨማሪ ጥያቄዎች አሉ ካሉ በኋላ መጠኑ ቢለያይም በኦሮሚያ የኗሪዎች እገታ በየቦታው ተለምዷል። በሰላም ወጥቶ መግባት በአብዛኛው ቅንጦት ሆኗል። ሰላም ሳይረጋገጥ ስለ ብልጽግና መስበክ ቀልድ ይሆናል። አሁንም በዚህ ሁሉ ይመለሳም መንገደኞች እገታ ላይ ግን ግልጽ ልዩነት ይታያል ይላሉ። ከመንገዶች ሁሉ የጎጃም መስመር በዋናነት ተደጋጋሚ ጥቃት አስተናግዷል የሚሉት አቶ ታዬ የዚህ መስመር ላይ ብዙዎች ተዘርፈው ለመከራ ሲጋለጡ፣ በርካቶች ሕይወታቸው፣ አካላቸውን አጥተዋል። ሚስጥሩ ምንድን ነው ማለት ይጠይቃሉ። አጋቾቹ በትክክል ማን ይሆን? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካል ለምን ዝም ይላል? ይህ አደገኛ ወንጀል በመንግስት ሚዲያ የማይዘገበው ስለምንድን ነው? በእርግጥ የእገታው ዓላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? ምናልባትም የፖለቲካ ቁማር ኖሮበት ዓላማው ኦሮሞና አማራን ለማጣላት ከሆነ ውጤቱ ማንን ይጠቅማል? ኢቲቪ እና ፋና ልክ እንደ ብርቱካን ድራማ ተረባርበው ቢያጋልጡስ በማለት ይጠይቃሉ። አቶ ታዬ ለሟች ወገኖቻችን እጅግ አዝናለሁ፣ የቆሰሉትን ፈጥነው ይድኑ ዘንድ እመኛለሁ። ዋናው ጉዳይ ግን የፖለቲካ ቀውሱና እንቆቅልሽ መፍታት መሆኑ ልብ እንበል በማለት በማኅበራዊ ሚዲያቸው ጽፈዋል። የብልጽግና አገዛዝ በሀገሪቱ ለሚያካሄደው መጠነ ሰፊ ጦርነት ከውጭ ከሚበድረው በተጨማሪ በሀገር ውስጥ እየተበደረ ቀጥሏል። በዚህም በሀገር ውስጥ ከተበደረው ከንግድ ባንክ ብቻ ትሪሊዮን ብር ተበድሯል ተብሏል። የኢትዮጵያ ንግድ ባንክ የ2017 ዓ ም የስምንት ወራት የስራ አፈጻጽም በተመለከተ ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት አንድ ትሪሊዮን ብር የተበደረው መንግስት ነው ብሏል። መጋቢት 24 ቀን 2017 ዓ ም ለቋሚ ኮሚቴ እና ለህዝብ ተወካዮች ምክር ቤት አባላት የባንኩን ስራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤሳኞ እንደገለጹት ከሆነ የባንኩ የብድር ክምችት 1.3 ትሪሊዮን ብር መድረሱ እና ከዚህ መጠን ውስጥም 7440 ወይም 1 ትሪሊዮን ብሩን የተበደረው አገዛዙ ነው ብለዋል። ለብልጽግና የቀረበ የስምንት ወራት አፈጻጸም ሪፖርት እንደሚያሳየው ከሆነ የባንኩ ጠቅላላ ብድር ቦንድ ክምችት መጠን 1.3 ትሪሊዮን ብር ላይ 1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ሚሊዮን በላይ ብር ነው ተብሏል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደው ብድር 66.7 ያህሉን በመሸፈን የአብላጫ ርሻም ሲወሰድ 27.6 ቢሊዮን ብር የተጠራቀመ ወለድ ወለድ መሆኑ ተሰምቷል። ታዲያ ንግድ ባንክ ለኢትዮጵያ መንግስት በዋናነት ያበደረው ለአመታት ሲሆን አገዛዙ የተበደረው ለፕሮጀክቶች በሚል ነበረ። ፕሮጀክቶቹ ምሳሌ ለኢትዮጵያ አየር መንገድ ለተለያዩ የመንግስት የንግድ ተቋማት ሲሆን፣ እነዚህም ኤክስፖርቱ ማድረግ ዶላር ያመጡልኛን የህዝብን ልማት ያሳልጡልኛን በሚል ነው። አንዳንዶቹ ከስር የተበሉ ሲሆን፣ አንዳንዶቹ ደግሞ ሽጠው የሚያመጡት ዶላር አገዛዙም በቀጥታ ለብድር ሳያውል በተለያዩ ቦታዎች ላስቀጥላቸው የከፉ ጦርነቶች የጦር መሳሪያዎችን ለመግዛት እንዲሁም ደግሞ በተለያዩ ሁኔታዎች ውስጥ ለመዝረፍ አውሎታን የተባለው ንግድ ባንክ ግን በበጀት ዓመቱ ያሳየውን የስምንት ወራት ስራ አፈጻጸም ሪፖርት ያቀረቡት ዋና ፕሬዚዳንቱ የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ ምር የፋይናንስ አቅርቦት እየተወነ ለመንግስት ትልልቅ ፕሮጀክቶች በትንሽ ወለድ ብድር ሲያቀርብ ነው የቆየው ይላሉ። እኔ ፕሬዚዳንት ሆ የዛሬ 8 ዓመት ባንኩን ስቀላቀል ከነበረው አጠቃላይ ብድር ለግል ዘርፎ የተሰጠው ብድር 8 በመቶ ብቻ ነበር። የተቀረው 92 በመቶ በመንግስት የተወሰደ ነው። መንግስት ከወሰደው ብድር 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው 2 በመቶ ደግሞ በ1ና በ12 በመቶ የወለድ ምጣኔ ብድር ነው ይላሉ። ታዲያ መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩን ባያቃለልም ንግድ ባንክ ወለዱን መሰባሰቡን ንግድ ባንክ ወለዱን መሰብሰቡን ታሳቢ ተደርገው በየአመቱ ግብር ሲከፍል ቆይቶ አይላሉ። በአሁኑ ሰዓት አገዛዙ በመላ ሀገሪቱ የሚያካሄደው ጦርነት እነዚህ ፕሮጀክቶች ተስተጓጉለውም የሚገኘው ዶላርና የውጭ ምንዛሬ ቢሆን ለጦር መሳሪያ መግዣ መሆን ቀጥሏ። በአሁኑ ሰዓት ታዲያ አገዛዙ ከውጭ ተቋማት ከአይኤምኤፍና ከቻይና መሰል ሀገራት የተበደረውን ብድር መመለስ አቅቶት ብድር እየተራዘመለት ሲሆን በሀገር ውስጥ ደግሞ የሚበድራቸው ከባንኮች ጨምሮ ከሰነድ ሽያጭ በትሪሊዮን መድረሱ ተሰምቷል። እጃችሁን አንሱ በሚል በአሜሪካ ዋና ዋና ከተሞች ጸረ ትራምፕ የተቃውሞ ሰልፍ ተካሂዷል። ፕሬዚዳንት ዶናልድ ትራምፕ በጥር ወር መንበረ ስልጣን ከተረከቡ ወዲህ ትልቅ ነው የተባለው የተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ዋና ከተሞች የተካሄደው። የእጃቸውን አንሱ የተቃውሞ መሪዎች በአምሳን የአሜሪካ ግዛቶች የሚገኙ በ1200 አካባቢዎች ሰልፎች ለማድረግ አስበው ነበር ይላም ቢቢሲ በዘገባው። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮም በሌሎች ከተሞች በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎች ላይ ታስተውለዋል። ተቃዋሚዎቹም ትራምፕን ከማህበራዊ እስከ ኢኮኖሚያ ጉዳዮች በሚያራምዱ አጀንዳ ላይ ያላቸውን ቅሬታ አንስተዋል። ትራምፕ በአብዛኛው የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ጥቂት ቀናት በኋላም በለንደን፣ በፓሪስ እና በርሊን ጨምሮ ከአሜሪካ ውጭ ሰልፎች ተካሂደዋል። በቦስተን አንድ ተቃዋሚ በዩኒቨርስቲ ተማሪዎች በኢሚግሬሽን መስሪያ ቤት እናም ለእስርና ከሀገር ለመውጣት በመገዳቸው ሰልፉን ለመቀላቀል መወሰናቸውን ተናግረዋል። የህግ ተማሪዎች ኬቲ ሲሚዝ እና ለቢቢሲ እንደገለጸችው ከሆነ ደግሞ ባለፈው ወር ቦስተን ተፍትስ ዩኒቨርሲቲ አቅራቢያ በቁጥጥር ስር የዋለው ቱርካዊው ተማሪ ሩሚሳም ኦዝቱርክ መያዙን ሰልፉን እንትቀላቀል ምክንያት ሆኖኛል፣ ትላለችም እኔ ሰልፍ አልወድም፣ ግን ዛሬ መቃወም ትችላለህ፣ ካልሆነ ነገ ተራው ያንተ ሆኖ ልትወሰድ ትችላለህ ስትላከል ገልጻለች። በለንደን ተቃዋሚዎች ሰዎችን መጉዳት አቁሙናም እሱ ደደብ ነው የሚሉ መፈክሮችን ይዘው ታይተዋል። ትራምፕ በአሜሪካ ውጭ ጉዳይ ፖሊሲ ላይ ያደርጓቸው ለውጦች በመጥቀስ ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ ላይ እጃችሁን አንሱ እና ከዩክሬን ላይ እጃችሁን አንሱ ሲሉ ተቃዋሚዎች ሰልፍ ላይ አስደምጠዋል። ትራምፕ ካናዳና ግሪንላንድ ለመጠቅለል ፍላጎት እንዳላቸው በተደጋጋሚ ገልጸዋል። ከዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ጋር በይፋ ለመግባባት ውስጥ ከመግባታቸውም በላይ በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደረስ ማድረግ አልቻሉም። በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች የዲሞክራቲክ ፓርቲ ህግ አውጪዎች ንግግር ለማድመጥ ተሰባስበዋል። ብዙዎቹ አስተያየት ያተኮሩት በትራምፕ አስተዳደር ውስጥ ሀብታም ለጋሾች በሚጫወቱት ሚና ላይ ነበር። ዋነኛው ትኩረት ደግሞ የፕሬዚዳንቱ አማካሪ በመሆን በሚያገለግሉትና ወጪዎችንና የፌዴራል የስራ ኃይልን በከፍተኛ ሁኔታ ለመቀነስ ጥረት የሚያደርጉት ኤለን መስክ ላይ ነው። የፍሎሪዳ ኮንግረስማን ማስኩዌል ሮፍስት በመንግስታችን በቢሊዮኔር ተወሯል ሲሉ አጉዘዋል። ከህዝብ ስትሰርቁ ህዝቡ እስከሚነሳ ጠብቁ። ይህ ደግሞ በምርጫ ኮረጆና በጎዳና ላይ ይገለጻል ብለዋል። ሰልፉ የተካሄደው በፍሎሪዳም የተካሄደው ምርጫ በፕሬዚዳንቱና በአጋሮቻቸው ጠባሳ ካሳረፈ በኋላ ነው። ሪፐብሊካኖች ማክሰኞ ዕለት ከፍተኛ ፉክክር በተካሄደበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፉም ያሸነፉት ካሰቡት በላይ በጠባብ ልዩነት ነው ዩስ ኮንሲን መራጮች ደግሞ በግዛቱ ጠቅላይ ፍርድ ቤት ላይ እንዲያገለግሉ ዲሞክራቲክ ዳኛ የመረጡ ሲሆን በመስኪ የሚደገፉ የሪፐብሊካን እጩዎች በ10 በመቶ ድምጽ ብቻ ተበልጠዋ። በሁለቱ ግዛቶች ዲሞክራቶች በትራምፕ አስተራር ፖሊሲና ና መስክ ተጽዕኖ ላይ የመራጮችን ቁጣ ለምርጫው ተጠቅመዋል የተባለው። አንዳንድ የህዝብ አስተያየት ሰጪ ውጤቶች የፕሬዝዳንት ትራምፕ ተቀባይነት በጥቂቱ መቀነሱን ያሳያሉ ብለዋል። በዚህ ሳምንት መጀመሪያ የተቀሰቀሰው ዋን ሮይተርስ አዮፕሰስ የህዝብ አስተያየቱ ወደ 43 ዝቅ ማለቱን እናም ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸው ከጀምረው ወዲህ ዝቅተኛ ነጥብ መሆኑን አሳይተዋል። ጥር ሀያ ላይ በዓለ ሲመታቸው ሲደረግ ቁጥሩ 47 በመቶ ነበር ተብሏል። በአሁኑ ሰዓት ትራምፕ የወሰዷቸው እርምጃዎች በተመለከተ የሚደረጉ ተቃውሞዎች ከአደባባይ በማህበራዊ ሚዲያ ጭምር ቀጥለዋል። ተመልካቾቻችን የዕለቱ መረጃዎች እነዚህ ነበሩ። መልካም ዜ